ናታንና ፂ አቤልን አጋለጡት ለቢኒ ደረሱለት ናታንና ፂ በጣም አሪፍና ምርጥ ታሪክ ሰሩ በጣም ደስ ይላል ለቢኒ ስለደረሱለት በጣም ደስ ብሎኛል እኔ በጣም ነው ደስ ያለኝ ነገር ግን አቤላን አሳልፈው ለፖሊሶች ሰጡት ማለት ነው ሲያንሰው ነው ሲያንሰው ነው ለቢኒ ስለደረሱለት እኔ በጣም ደስ ብሎኛል ቀጣዩን ፓርቲ ይዤላችሁ መጥቻለሁ። አቤል ተጋለጠ። የአቤል ተንኮል ተጋለጠ። እንደባለፈው ባለፈው የአፌት ቤት እንደመጡ እንዲሁም ደግሞ ቼክ ሲያረጉ ቀጥታ አቤልን ያዙት ማለት ነው። አቤልን ያጋለጠችው ማነች? ሲሆን ሲቀጥል ደግሞ ናታን በቃ እንኳንም አጋለጡት እንኳንም እኔ የሚገርመኝ የቢኒ ጀግንነት በዛ በብረት ሁላ ሲቀጠቅጠው፣ አንተ የኔ እጅ አንድ ቀን ትገባለህ አንተ ቆሻሻ እያለው ይናገረዋል። የቢኒ ጀግንነት በዚህ ያስታውቃል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ በዘት ይበልላችሁ፣ አገራችንን ሰላም ያደርግልን። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም የምለቃቸው አዳዲስ መረጃዎች አዳዲስ ቪዲዮዎች ወደ እናንተ እንዲደርሱ ሰብስክራይብ እያደረጋችሁ ተቀላቀሉ። ከሀረግ ድራማ ምን ተማራችሁ? እስኪ የተማራችሁትን እንደተለመደው አስቴታችሁን በኮሜንት አስቀምጡ፣ ግለጹ ማለት ነው። እናም የሀረግ ድራማ ቀጥሏል ማለት ነው። በጉጉት በጉጉት ጠብቄ ነው ከእናንተ ውስጥ አንዷን ነኝ የማየው ማለት ነው። እናም አሁን ላይ እየሰራ ያለው ተንኮል፣ የአቤል ተንኮል ተነቅቶበታል፣ ተነቅቶበታል እና ቢኒን እያሰቃየበት ያለው ምክንያት የምነግራቸው ይሆናል። ልዕልቴን ለምንድ ነው የምታሰቃየው? ልዕልቴን እየደወልክ እየጨቀጨክ የምትሄድባ እሷ የምትሄድበት የምትወጣበት የምትገባበት እየሄድክ ለምንድ ነው የምትነዘንዛት? እያለ በብረት በተለያየ ነገር እያሰቃየው ሳለ ነው ፖሊሶቹ እየፈለጉ ነበረ። እንዲሁም የአፌት ቤት ሄዱ። የአፌት ቤት ያፌት ቤት ሄደው ያፌትን ሲጠይቁት፣ ያፌት ደግሞ እኔ የማውቀው ነገር የለም ሲል፣ ቀጥታ ወደ እስር ቤት መምጣት አለብህ ካሉት፣ እንዴ ምን አርጌ ነው እኔ የሚሄደው እስር ቤት? ትነሳለህ አትነሳም አሉት። ህጉን መታከብር ከሆነ ቶሎ ብለህ ተነስና እንሂድ። በባለፈው ተለቀሃል፣ በዛሬ ግን የምትለቀቅ አይምሰልህ። ቢኒን በህይወት የማታመጣው ከሆነ አስበኳል፣ መቼም ከእስር ቤት እንደማትወጣ እወቃሉና ያፌትን አስፈራሩት። አያችሁ ከዚያ ያፌት ደግሞ ያፌት ደግሞ እሽ ብሎ ታዞ ሄደ። ምክንያቱም በባለፈው ወጥተሃል፣ በዛሬው ግን ቢኒ አንድ ነገር ይሆንና ያለውን መረጃ አሳልፈ የማትሰጠን ከሆነ መቼም ከእስር ቤት ልትወጣ ትችልም አሉት። ከዛ ከስራው ባልደረባው ጋር አብረው ሄዱ፣ ተጠየቁ። ጥያቄ ሲጠየቁም ተመሳሳይ መልስ መለሱ። ግን ይሄ ልጅ አንድ ነገር ይሁንና ካንተ በቀር ይሄን ተንኮል የሚሰራ ሰው የለም ብለው ነው ፖሊሶቹ ያመኑት። ከዛ ያፌት ሞቶ እንኳን ከሆነም ሬሳውንም ቢሆን አመጣላቸዋለሁ አለ ማለት ነው። እኛ ሬሳውን አንፈልግም፣ ልጁን የምንፈልገው በሕይወት ነው አሉ። ልጁን የምንፈልገው በሕይወት ነው፣ በሕይወት የምታመጣ ከሆነ አምጣልን አሉት ማለት ነው። ከዛም በኋላ እኔ ኬትም ኬትም ብዬ አመጣላቸዋሉ አልኳቸሁ አይደል እንዴ አላቸው አሁንም በድጋሜ ነገር ግን እንደ ባለፈው ወጣለሁ ብለህ አታስብ። እስኪ ቢኒ የማይገኝ ከሆነ እናያለን አሉ ፖሊሶቹ በድጋሚ። እዛቱበት እና የአፌታ ጣብቅኝ ውስጥ ገብቷል። ነገር ግን ለቢኒ ጽዮንና ናታን ደረሱለት። በጣም ደስ ይላል። በእንድዛ አይነት ስቃይ ውስጥ በእንድዛ አይነት ችግር ውስጥ እያለ በብረት ሲቀጠቅጠው ሁላ ጀግነቱ ይገርመኛል አንተ በእጄ ውስጥ ግባ እንጂ እኔ አሳይሃለሁ ምን ማድረግ እንዳለብኝ እኔ ነኝ የማውቀው አለ ከዛ አየሃት ልዕልቴን አየሃት በስልክ እንዴት እንደምትወደኝ አንተ ግን በግድ ካልወደድሽኝ እያልክ ታስጨንቃታለህ ልዕልቴን ምን አርጊ ነው የምትላት ልዕልቴ እኮ አንተን አትፈልግህም ምን አስበክ ነው ቆይ ቢኒያም እኔ እኮ በሷ ማንም ሰው ከመጣብኝ ምንም ለማድረግ ወደ አላልልም አለ ማለት ነው። ባለፈው ስለፂ አንስቼ እኔ ያክስቴ ልጅ ነው፣ ሊያግዘኝ ይችላል ሊረዳኝ ይችላል ብዬ ያፌትን ባማክረው እኔ በፂ ለሚመጣብኝ ማንንም አልምርም አለኝ። ነገር ግን እንደዛ ሲለኝ እኔ በፂ ሲመጡብኝ ደግሞ እኔ ማንንም አልምርም በሳቱ ተናድጄ ስለነበረ ያፌትንም ያጠቃውት እኔው ራስ ይሆነኝ አለ አያችሁ ተንኮሉን አያችሁት ነገር ግን በዛን ሰዓት ያፌት ምንድን ያለው የምታስታውሱ ከሆነ ማለት ነው እኔን ሊያጠቃኝ የሚችል ወይ ቢኒ ወይ ናታን ምክንያቱም ናታን የሚወዳትን የሚያፈቅራትን ሴት ስለቀማሁት በዛ ሊበቀለኝ ይችላል ከሱና ከቢኒ በቀር ማንም እኔን ሊያጠቃኝ አይችልም ምክንያቱም አሁን፣ ብዙ ጊዜ የሚዝትባቸው ሰዎች፣ የሚዝቱባቸው ሰዎች ያንን ነገር የፈጸሙ ይመስላቸዋል። ግን የሚዝተው ሌላ፣ የሚፈጽመው ሌላ ነው። አሁን እዚህ ጋር አስባችታ፣ እዚህ ጋር የዛተው ማን ነው? በዛን ሰዓት የዛተው ማን ነው? በዛን ሰዓት የዛተው ናታን ነው። ግን አላደረገውም፣ ግን አላደረገውም። ቢኒም ዝቶ ነበረ እስከ ቤቱ ድረስ ሄዱ ማለት ነው። በኤፍራታ በኩል በኤፉ በኩል ያልዛቱ ሰዎች የሉም። ነገር ግን ያፌት በዛን ሰዓት፣ በተወጋበት ሰዓት፣ በቆሰለበት ሰዓት፣ ቢያንስ መንቀሳቀስ በማይችልበት ሰዓት የጠረጠረው ማንን ነው? ቀጥታ ሊደበድበው ሁላ ሄዷል፣ ግን ቁስሉ ስላልተሻለው አልቻለም። ማንን ነው ያለው በዛን ሰዓት? ናታንን ጠረጠረ፣ ቢኒን ጠረጠረ። ከዛም አረ፣ በፍጹም እኔ እንደዚህ አይነት ድርጊት አላደርግም። እኔ ማድረግ ከፈለኩኝ ፊት ለፊት አደርጋለሁኝ። አንተ በህይወት እያለክ የአንተ በህይወት መኖር እኔን ይጠቅመኛል። እያንዳንዱ ነገር በህይወት ኖረክ ነው እኔ ማደርገው እንጂ በጀርባ አላረግም፣ በፊት ለፊት እጋፈጣለሁኝ። እንደዚህ አይነት ሰው አይደለውም አለ ናታን። ከዛም ሲቀጥል ቢኒንም ሲጠረጥረው፣ ቢኒን ደግሞ ናታን ጠራውና እንደዚህ አይነት ድርጊት ፈጽመሃል እንዴ ቢኒ አለው ናታን ማለት ነው ቢኒን ጠየቀው። አረ በፍጹም እኔ በፍጹም እኔ አግኝቸውም ተገናኝተንም አናውቅም አለ። በስተ መጨረሻ ዞሮ ዞሮ ይህን ተንኮል የፈጸመ ማነው? ያክስቱ ልጅ የገዛ ያክስቱ ልጅ አያችሁት፣ የገዛ ያክስቱ ልጅ በፍጹም ይሄን ያደርጋል ብሎ ያልታሰበ ያልታቀደ። በስተመጨረሻ ስልክ እያናገረ ወደ ቤቱ የፌት ሲመለስ ያክስቱ ልጅ ራሱ የገዛ ያክስቱ ልጅ ስጋ ዘመዱ አጠቃው ማለት ነው። አያችሁ፣ ዛሬ ላይ እኛ ባዳዎችን እንጠረጥራለን፣ ግን የገዛ የራሳችን ሰው እንደሚያጠቃን እወቁ ማለት ነው። የዛቱት አልነኩትም። ያላሰበው ነገር በሳቱ ቢፈጠርም ማን እንደወጋው ያፌት ባያቅም ጨለማም ስለሆነ የጠረጠረው ግን ሌላውን ሰው ነው። ሌላ ሰውን ቢጠረጥርም በስተመጨረሻ ግን ያክስቱ ልጅ እንደሆነ እኔ ነኝ ወቃውት ብሎ ለዳግም እስከ መናገር ድረስ እያንዳንዱ መረጃ ጽዮን እስከ መያዝ ድረስ ደርሳለች። ይሄ መረጃ በጽዮን እጅና በዳግም እጅ አለ። አሁን ላይ የትም አያመልጥም። አቤል የትም እንደ ቀድሞ ተንኮል ብሎ እንኳን ቢቀጥል አሁን ላይ የትም የትም የትም ሊያመልጥ አይችልም። እውነቱ ተደርሶበታል፣ ተነቅቶበታል። እንደውም ቢኒ ጀግና ነው እንደዛ ሲቀጠቅጠው ላምን? በዚህ በጥፍር ቆሻሻ እኮ አይቆጥረውም። አንተ ቆሻሻ ግን አገኘሃለሁ፣ እመነኝ አገኘሃለሁ። በእጅ የገባህ ቀን ግን አለቀለ አለው ማለት ነው ማ አንተ ኔ ነው የምታስፈራራ እያለ በገጀራ ያስፈራረዋል። አንገቱ ላይ እያደረገበት በብረት ያስፈራረዋል። በብረት ጭንቅላቱን ይለዋል። ነገር ግን ቢኒ መንቀሳቀስ አይችልም እጁም እግሩም ስለታሰረ እንጂ ቢፈታው ኖሮ ቢኒ እዛው ቦታ ላይ ድቅቅ እንደሚያደርገው እርግጠኛ ነኝ። ምክንያቱም ቢኒ እሱን እንደሚያደቀው እርግጠኛ ነኝ። እጅግሩን አስሮት ነው በሱ ላይ አሁን የሚጋፈጠው እንጂ ወንድ ኮንክ ለምን ፊት ለፊት አትጋፈጥም? ይሄ እኮ ወንድነት አይደለም ብሎታል ብሎታል ያለውን ነገር ግልጹን የነገረው እና በስተ መጨረሻውን ፖሊሶቹ በድጋሜ ቼክ ለማድረግ ሲመጡ ምን አደረጉ? ያው ይጠራጠራሉ። በነገራችን ላይ ያው ጠርጥረው ነው መጀመሪያም ያፌትን የያዙት ያፌትን ያደለውም ብሎ ያለውን ነገር ግን አሳውቃችኋለሁ አመጣለው ቢኒንኬትን ብሎ ነገራቸው። በስተመጨረሻ የአክስቱ ያክስቱ ልጅ እንዳገተው አወቀ፣ ሰማ፣ ደነገጠ እና እንደዚህ አይነት ነገር ያደርጋል ብሎ አስበ ማቀው ያክስቱ ልጅ ጨካኝ ሆኖ ተገኘ። እናም ሲቀጥል ደግሞ በድጋሚ ምርመራ ሲደረግ አቤላን ያዙት ማለት ነው። እና ያጋለጠው ማን ነው? ፂ እና ናታን ናቸው። በቃ አሁን አለቀለት፣ አሁን አለቀለት። ፂ እንባዋን ብታነባም አሁን ላይ ቢኒ ያለበት ሁኔታ ያስለቅሳል። እውነት ለመናገር በጣም ትወዷለች፣ በጣም ታፈቅሯለች። ፂ የምታስታውሰው ከዚህ በፊት ያደረገላትን ውለታ ታስታውሳለች። በዛ በህመም ውስጥ እያለች ማፍቀሯ ነው እኔ ደስ ያለኝ፣ እውነት እኔ ጭራሽ ማስታወስ በማትችልበት ሰዓት ማስታወስ በማትችልበት ሰዓት ፂ ማፍቀሯን የገረመኝ እኔ። ማስታወስ ስትጀምር እኔን ብትረሳኝስ? እኔ እንደዚህ ምስዋት ከፍዬላት ከምንም ባትቆጥረኝስ? እኔ አሁን እኮ የእውነት ነው ማፈቅራት። ፂን እኮ አጥቼ መኖር አልችልም፣ ቤኒ ሲል ነበረ። እናም ፂ ደግሞ እኔ እኮ አፈቅሯለሁ እኔ እኮ በጣም ስለምወደው ያለውን ነገር ግልጽ ተናግሬ ይቅርታ ጠይቄ ሕይወቴን መቀጠል እፈልጋለሁ። እሱ ብቻ ይውጣልኝ፣ እሱ ብቻ በሰላም ይውጣልኝ ቢኒ ብላ በእንባ ታነባለች፣ ታለቅሳለች። አሁን ሰላም ከሆነች አሁን ታለቅሳለች። አሁን ደግሞ አይ ቢኒ በህይወት አለ ምንም አይሆንም፣ ቢኒዬ በህይወት ይመለሳል። ይሄ እብድማ እሰራለት አለሁ እያንዳንዱን መረጃ አጋልጬ ጉድ ሰራዋአለሁ እኔ ስ አይደለሁም እያለች ነው እየፎከረች ነው እንደፎከረችው አልቀራችው አሳልፋ አቤልን ሰጠች ማለት ነው በቃ ካልቀረ እንዲህ ነው እንዲህ ፍቅር ምን ያህል መስዋዕት እንደሚያስከፍል አውቃችኋል አይደል ምን ያህል ምስዋት እስከሚያስከፍል ምን ያህል አሁን ላይ ፂ ምስዋት እየከፈለች እንዳለ እወቁ። እና ለቢኒ ስትል ምንድን የሆነችው አለቀሰች። እናም ቀጠራት። ሲቀጥራት ሄደች፣ ያለበት ቦታ ድረስ ሄዳለች። ስትሄድ ያለውን መረጃ ካጠፋሽ ነው ቢኒን የምለቅልሽ ሲላት፣ እኔ ለሱ ስል ምንም አደርጋለሁ፣ አንተ ብቻ እሱን እንዲለቀቅ አድርግልኝ ብትልም ነገር ግን አሁንም ቢሆን ማለት ነው። አሁንም ቢሆን እኔ እንደማስበው ከሆነ በሲስተም አዎ፣ መረጃውን አጠፋዋለሁ መረጃውን አጠፋዋለሁ ብላ አሳምና ቢኒ ከተፈታ በኋላ ከታገተበት ከለቀቀው በኋላ ያለውን ነገር ለቢኒ ግልጽ ታደርግና ይሄን ሚስጥር ቢኒ ሲሰማ ደግሞ ምን ያህል ፂን እንደሚወዳት አስባችሁታል? ደግሞ እኮ በጣም ነው የሚወዳት ይህንን ፎቶ እያሳየ ከልዕልቴ ምንድ ነው የምትፈልገው? እቺ እኮ የእኔ ልዕልት ናት። ፂ እኮ የእኔ ብቻ ናት። ምን አስበ ነው የምትከታተላት? ምንድን ነው ከልዕልቴ የምትፈልገው? እያለ ፎቶውን እንደዚህ ቀጥታ ቢኒን ሲያሳየው፣ ቢኒ ደግሞ አንተ ቆሻሻ አገኘሃለሁ ብሎ የሆነ ነገር ትዝ አለው። ትዝ ብሎ ሲያስብ ለካም ከዚህ በፊት የምታስታውሱ ከሆነ አንድ ሰሞን ቢኒ ሲሰድባት አልነበር? አንቺ ለእኔ የምትገቢ ሴት አይነት አይደለሽም፣ በቃ ከኔ ራቂ፣ ከህይወቴ ውጭልኝ ብሎ በቴክስት ከፍ ዝቅ አድርጎ ነው የሰደባት። እና እንዳጋጣሚ በመንገድ እንዲህ ስታልፍ ገኒ ጉሊት እየሸጠች ነበር፣ ቢኒ ደግሞ ከገኒ ጎን ቁጭ ብሎ ነበረ። ከዛ እንዲህ ስታልፍ ፂ እያለ ሮጠ ያዛት። ለምን ምትይዘኝ ከፍ ዝቅ አርገ በቴክስት የሰደብከኝ አንሶ ነው በድጋሜ ደግሞ የምትይዘኝ? ልቀቀኝ የሚሄድበት አለ አለች። ከዛም በኋላ ተረጋጊ፣ እንዲህ ምን ልሆን ነው የምትይዩ? አንድ ያናግርኝ አላት። እኔ ጊዜ የለኝም ስትል ይሄ ልጅ ደግሞ ይሄ ነገረኛ አቤላ ደወለ እየመጣው ነው ደህና ነክ ወይ አለች፣ አውቃ ቢኒ ለማስቀናት። ቢኒ ደግሞ በጣም ተናደደና እሺ ሂጃ አላት፣ ሂጃ አላት። ይሄ ቆሻሻ ከኔ በልጦ ነው? እኔ ላንቺ በምን አንሼ ነው? በምን አንሼ ነው እኔ ላንቺ፣ እስኪ ንገሪኝ። ምን አድርገሽ ነው? ምን ብበድልሽ ነው ግን ጺ አላት። የምር አሳዘነኝ በዛን ሰት። ፂም እኮ ወድ አይደለም በነገራችን ላይ ፂ ቢኒን ጠልት አይደለም። የአቤል ተንኮል ነው የአቤል ተንኮል እኮ ነው ይሄ ሁሉ ነገር ማለት ነው። እና የማይሆን ፎቶ ለቢኒን ላከለት ቢኒ ደግሞ አመነ ኢዲት የተደረገውን ፎቶ አምኖ ጺን ሰደባት ጺ ደግሞ ምንም ነገር ሳያረጋግጥ እንዴት ቢኒ እኔን ይሰድበኛል በሚለው ፌንት ነቀለች እና ሲረስ ዘጋቸው ሙሉ በሙሉ ለተወሰነ ያህል ዘጋቸው እና ይሄንን ፎቶና ይሄንን መረጃ ለማግኘት አውቃ በሰላም ከአቤል ጋር ስትቀርብ ነበር አውቃ ማለት ነው በስተመጨረሻም ከማን ጋር? ከዳግም ጋር ነው የሚሄዱት። አብሮ ከየፍራታ ወንድም ጋር አብሮ እየሄዱ እያለ አንድ ቀን ምንድን ያለው ይሄን ሁሉ ድርጊት እንዳደረግ እያንዳንዱን ነገር ለያፌት ብነግር ምን ሊፈጠር እንደሚችል ታውቃለህ? አለው ዳግምን። ከዛም በኋላ እህ አለው ዳግም። አንተ ግን ሰው አይደለህም ክፉ ነህ ካለው ዳግም አስያን ያኔማ እናያለን? እውነታውን ቀጥታ ዳግም ነው የወጋው ዳግም ነው ይሄንን ያደረገው ብዬ ስነግር ምን ሊፈጠር እንደሚችል አስበክዋል አለው። አንተ እኮ ክፉ ነክ አታደርገውም አይባልም እና የወጋውት እኔ ነኝ አለ ዳግም። አዎ አለ እና ደግሞ በስተመጨረሻ ምን አለ ያፌትን እኔው ራሴ ነኝ የወጋውት። እኔ በፂ ከመጡብኝ ማንንም አልምርም፣ ማንም አልምርም ብሎ ስሜት ውስጥ ገብቶ ሲያወራ ዳግም በሪከርድ ሲቀዳ ነበረ። እያቸው ውርደቱ። የሚገርመኝ ነገር አንዳንዴ የራሳችንን ጥፋት በሌላ ሰው ላይ ለማላከክ ጥረት ስናደርግ የራሳችን ጉድ ይወጣል ማለት ነው። እያቸው እና እሱ ባጠፈው እሱ ወንጀል በሰራው የሚገርማቸው ነገር ማለት ነው። ይሄንን ክፋት ይሄንን ተንኮል የሚሰራው አቤል፣ ይህ የሚያወረው የሚተነፍሰው ራሱ የሚቀደደው ራሱ ችግር የሚፈጥረው ራሱ። በስተ መጨረሻ የሚገርመው ነገር ያው በቆፈረው ጉድጓድ ዞሩ ዞሩ ራሱ ነው የሚገባው ማለት ነው። ምክንያቱም እዚህ ጋ መረጃ ስለተያዘበት መዋሸትም መቀበጣጠርም ምንም ማለትም አይችልም። መረጃው ቁጭ ብሎለታል። መረጃው እያንዳንዱ መረጃ ቁጭ ብሏል። ማምለጥ አይችልም በፍጹም በፍጹም ማምለጥ አይችልም እና የማይወጣበት ችግር ውስጥ ነው አሁን ላይ አቤል የገባው ማለት ነው እና ከሰው ይልቅ መረጃው ራሱ ይመሰክራል ማለት ነው ምክንያቱም ለሚሰራው ለእያንዳንዱ ነገር ዋጋ ያስከፍሉታል ቢኒ ራሱ ታዩታላችሁ ቢኒ ታዩታላችሁ ለእያንዳንዱ ነገር ለእያንዳንዱ ነገር ዋጋ ነው የሚያስከፍለው ቢኒ ማንን አቤልን በቁጥጥር ስር እንኳን አቤል ቢውልም ቢታሰርም መቼም ቢሆን ከእስር ቤት ራሱ ቢወጣም መቼም መቼም መቼም አይፋታውም። ማን ቢኒያም ማለት ነው። ምክንያቱም አሁን ላይ እያደረገው ያለው ድርጊት የክፋቱ ጥግ፣ የተንኮሉ ጥግ የሌለ ነው። በቃ የሌለ ደፈጣ ጠብቆ መቀወር፣ ደፈጣ ጠብቆ በገጀራ ማለት ጉድቆ ነው። ደፈጣ ጠብቆ የሰውን ደም ማፍሰስ ተምራቱ ቀጥሏል። እና አንዳንዴ ለሰዎች ክፉ ነገር ስናስብ ያ የቆፈሩበት ጉድጓድ ላይ ራሳችን ነው የምንገባው ማለት ነው። ምክንያቱም አሁን ላይ ጼንና ቢኒን ለመለያየት ነው ይሄው ሁሉ ቢኒን የሚያሰቃየው ነገር፣ ግን ጼና ቢኒ አንድ ላይ ህይወታቸው ላይፋቸው ይቀጥላል። ነገር ግን ይሄን ችግር የፈጠረው ራሱ በዚህ ችግር ውስጥም ተመልሶ የሚገባው ማን ነው? አቤል ነው። የማይወጣ ችግር ውስጥ ነው ይገባ አሁን ገና የማይወጣ ችግር ውስጥ አቤል ገባ። ምክንያቱም አንደኛ መረጃዎቹ ተይዘዋል፣ ሁለተኛ ደግሞ በቁጥጥር ስር ውሏል፣ ሶስተኛ ደግሞ ያለውን ነገር እያንዳንዱ ነገር ያፌት አውቆታል። ያፌት ሰምቷል። ያፌት እንደውም እሱ ነው የሚበቀለው። የአክስቱ ልጅ ራሱ መልሶ ይበቀላል። እንደውም ቢኒ ለማጥፋት ነበር ያሰበው በፊት ግን ቀድሞ ይሄን ተንኮል ይሄን ወንጀል ማን የሰራው? የአክስቱ ልጅ ራሱ አቤል ማለት ነው። እኔ የሚገርምን ጸባያቸው ተመሳሳይ፣ ተንኮላቸው ተመሳሳይ። ደግሞ የዚኛው እስከፋ። ያፌት እኮ ዝቶ ተናግሮ የተናገረው ግልጽ በግልጽ ነው የሚፈጽመው። ይሄ መዛትም የለም ምንም የለም። ሰላማዊ ሰው መስሎ ወደዛ ወደዚህ ሽርብትን እያለ ጸባይኛ ይመስልና በስተመጨረሻ ማታ አምሽቶ ሲመጡ ደፈታ ጠብቆ ጭንቅላታቸውን ቅውር በገጀራ አናታቸውን ክምብል እያደረገ አቤት የተንኮሉ ብዛት እና የአፌት ለማድረግ ወዳ ላይ የምታስታውሱ ከሆነ በባለፈው ሎሊትን ጥፍሯን ንቅልቅልቅል አድርገ ቆራርጠ ይዘልኛል አለ። በስተመጨረሻም ሎሊትን ቶሎ ድረሺ፣ ስራ ስላለ አብረን መስራት አለብን አለበለዚያ እዛ ሳልመጣ ቶሎ ነኝ ሲላት ከዛ እሻለቃ ብላ እየወተወተች ግራ ተጋብታ ሄደች። ከሄደችም በኋላ የተናገረውን ፈጸመ። እሷ ለመሄድ አልፈለገችም፣ ፈርታለች። ነገር ግን እቤት ከመጣ ደግሞ ጭራሽ ይብሳል። እናም እንደፈለገ የስራ ባልደረባው ጥፍሯን ቅጥቅጥ አርጓ ጥፍሯን ንቅልቅልቅልቅል አርጎ ደም በደም አርጎ ራሷን ስታ መተንፈሳ አቅቷት እስክትወርቅ ድረስ ነው ያደረጋት ማለት ነው። እና በተግባር የተናገረውን በተግባር ነው የሚፈጽመው። ማን ያፌት ግን አያክስቱ ልጅ ምንም ባልታሰበበት በኋላ ይመጣና ድርግም። እረ በጣም ከባድ ነው። እናም ኤፍራታም ደንግጣለች። ሁሉም ተደናግጠዋል። ከባድ ነው የተፈጠረው ነገር፣ በጣም በጣም የሚያስደነግጥ ነገር ነው። ፂ ያለውን መረጃ በሙሉ ሰምታለች ማለት ነው። ቢን ደግሞ መቼ የማይፋታውም። ለዛሬ የመጣት ቪዲዮ ይሄን ይመስላል። በጣም አመሰግናለሁ። ባይ ባይ።